ማንኛውም አሁን ከአንቺ ጋር ብዙ መነጋገር እኔ የማልፈልገው በአብርሽ ጉዳይ፣ ሰላም እኔ ከአንቺ ጋር መነጋገር የማልፈልገው፣ እዚህ ጋር ተቆመሽ ምንም አትሰሪልኝም። ብዙ ነገር እየረሳ ነው። ወይኔ ፈጣሪ፣ ብዙ በእጅ የያዙት ወርቅ ከመዳብ ይቆጠራል ሆነብሽ እንጂ እውነቴ ነው። ምን እልሽ? እኔ ራሱ እንደፈለግሽ ሁኚ። ክብርና ፍቅር የሚያስፈልገው ሰው ነው እና ያው እልሽ አይደለም እኔ ሌላም ነገር ሁኚ እንደዚህ መነጠፍ እንትን እያለሽ የማይመለከተኝም። እንደ ልብሽ ድሮ እንዳዘሽው ያ ሞኙን አብርሃም አይደለም የምታገኙ። ገባሽ? እኔን አማክሮ ነው ካንቺ ጋር የሚያደርገው ነገር ራሱ እኔን አማክሮ ነው እና ምን ላድርግ በቃ እኔን አማክሮ ነው የሚያደርገው። ዞር በይልኝ ሌላ ነገር ነው መሰለኝ። እንዴት ናችሁ ውድ እና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናቸው ወይ? ሁሉ ሰላም ሁሉ መልካም፣ እኔ ጋር ሁሉ ሰላም ሁሉ መልካም፣ እናንተ ጋርም ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ እያደረጉኝ ይህን ቪዲዮ ስጥ ጀምሮት እንደተለመደው ላይክ እና ሼር ሰብስክራይብ በማድረግ ሰብስክራይብ ስታደረጉ የዶር ልክቷን ፓል በመጫን ቤተሰብ ትሆኑ ዘንድ ራሴ ላይ እየጋበዝኩ የተለመደ ሀሳባት ይጋፉኝ በኮሜንት እንድትሰጡኝ እያልኩኝ ዛሬም እንግዲህ የራሴ የሆኑ ሀሳቦችን ወደ እናንተ ይዤላችሁ መጥቻለሁ። እስከ ቪዲዮ መጨረሻ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። እንግዲህ በትናንትና ማታ በሩታ ቤት ተለቀቀውን ቪዲዮ አይታችኋል። ዘግቼ ስለመጣ በጣም ይቅርታ፣ ምክንያቱም እሷ ቤት በጣም መሽቶ ነበር የተለቀቀው። ይ ቪዲዮንም ከመሸና ያየትኝ፣ ስለዚህ ቪዲዮ መስራትም አልችልም ማለት ነው። እና እንደዚህ አምሽተሽ አትለቀቂ ሩታ፣ ከለቀቅሽ አይቀር በሰአቱ ልቀቂ። የተቀረጸው በሰአቱ ነው፣ በሰአቱ የተርግሽ፣ በሰአቱ ልቀቂ። ዚሽ እንዲስተካከል ማለት ነው። በተረፈ እንግዲህ ትናንትና ቪዲዮን አይታችኋል። ሄርሜላና ሩታ በማይጠበቅና በማይገባ መልኩ ክርክር ሲያደርጉ ነበረ። ሩታ ሲጀመር ምንም መከራከር አይጠበቅብሽም። አንቺ አንድና አንድ ዓላማሽን ማሳካት የፍች ወረቀትሽን አስፈርመሽ ፍችሽን መፈጸም ነው። ከዚች ከጋር ሞታ ጋር ምንም የሚያነጋግርሽ ነገር የለም። ምክንያቱም ሄርሜላ ስትናገር የነበረውን ነገር አይታችኋል። እኔ ሪል የሆነ ነገር አሁን በእሷ በሩታ ቦታ በሆን እንደዚ አልታገስም። ኢቨን አንድ ቀን አልታገሳቸውም። ቀጥታ ወደ እስር ቤት እንዲገቡ ነው የማደርገው። ቀጣይ ደግሞ ወደ ፍርድ ቤት ለመፍታት ማለት ነው ምክንያቱም ይሄ ትክክለኛ ነገር አለም በነገራችን ላይ የቲክቶክ ስር እንደቀጠለ ነው ወደ ዩቲዩብ እንደሚመጣ ደግሞ ከወዱ ነግራቸዋለሁ ዩቲዩብ እና ፌስቡክ ላይ ፊንፊን እያልክ ነው አብርሃም ታደሰ ከሰሞኑ መታሰር እንደማይቀር ከወዱ ይነግርሃለሁ ራስህ ማስተካከል ካልቻል ፌዴራል ፖሊስ እንደዚህ ነው አቆብጉባ ያለው ቤተሰብ አዲስ አበባ ላይ ማለት ነው እና ውድ ቤተሰቦች እንግዲህ ትናንትና በሰማችሁት መልኩ ሄርሜላ ለሩታ ስትናገር የነበረው ነገር በሙሉ ሰምታችኋል አብርሃም እንግዲህ ከዚህ በኋላ እኔን ነው እንጂ፣ እየሰማ እኔን እያማከረ ነው ምንም ነገር የሚያደርገው። አንቺን ምንም ነገር ሊያማክርሽም ሆነ ከአንቺ ጋር ምን አይነት ነገር ሊነጋገር አይችልም። ያ ማለት ጠበቃ አቁሞኛል ነው በሌላ ቋንቋ። ጠበቃ እኔን ከዚህ በኋላ የምትፈልጊው ነገር ካለ እኔን አናግሪ ነው። እንግዲህ ሚስት ማን ትሁን ውሽሚት ማን ትሁን በማይታወቅ ነገር ነው የሆነ ያለውና ባየንቱስ መልክ ነው እና በጣም ተገርም ያለው። ሩታም በዛ ልክ ቆመሽ ከእሷ ጋራ መከራከር አይጠበቅብሽም በፍጹም ማለት ነው። ምክንያቱም እሷ ከአንቺ ጋራ ምንም የሚያፎካከራትም ነገር ምንም የሚያመሳስላትም ነገር ስለሌለ የሰው ማል መቀባት መቀማት እንደ ጀብዱ የሚቆጠርበት ዘመን ላይ ከሆነ የደረስ ነው አላውቅም። ነውር የሚባለው ነገር እኛ ጋር ጠፍቷል በአጭሩ ማለት ነው። ስለዚህ ነውር የሚባለው ነገር ከጠፋ ደግሞ አንድ ሰው የፈለገውን ነገር ሲያራምድ ህግ እንዳለ መወቅ ስላለበት መቆንጠጥ አለባቸው እነሱ። ፊትሄድች ደግሞ እንካሰላንታ መፍጠር በፍጹም የለብሽ። እንግዲህ አንዳንዶች በጣም ትናትና መልካም ዩቱብ ላይፍ ላይ ገብቼ ነበረ እና በላይ ስትሪም ነበር ና ገብቼ አንድ ልጅ ምናለች የሚሰራው ነገር ትክክል አደለም አለች። አዎ አለብሽ ነገር ግን ይፋቱ ብላቸው አትበሉ አለች። እና ጥያቄ ጠያኳት። በእርግጥን ያልተመቸኝም ሀሳብ መስማት አልቻልኩም ተጠራሁኝ ወጣሁ የመዳም ቅመም ሆን ታውቃላችሁ ችግሩ እንዲህ ነው ሀሳባችን አትጨርሱም የሰው ሀሳብ አታስጨርሱም እና እናንተ ምንድን ነው የምትሉት የእናንተን ሀሳብ ማወቅ እፈልጋለሁ በሃይማኖት ከሄዳችሁ የኛ ሃይማኖት በሁለት ነገር ነው ፍቺን የሚፈቅደው አንድ በሞት ሁለት በዝሙት አብርሃም ደግሞ ይህን እያደረገ ነው በእርግጥ እነሱ አይመለከታችሁም ስለ እኛ ሃይማኖት ግን መጽሐፍ ቅዱስ ነው ገንጥሎት ስለሆነ ከኛ የተወሰደውን ስለሆነ የሚጠቀሙት በእነሱም ይሄን ነው የሚለው ስለዚህ ዝሙት እያስተላለፈ ስለሆነ እሩታ እሱ ጋር የመቆየት ግዴታ የለባትም ማለት ነው በአደባባይ ነሱ ለዛው በይፋ ነው ለህዝብ እያሳየ እያስተማረ ያለው ዝሙት ነው ሲቀጥል ደግሞ እኔ በሆን አደርገዋለሁ ሆይ ነው ተፋቱ አትበሉ ሳይሆን እኔ እፋታለው ነው እያልኳቸው ያለሁት ያ ማለት እሩታን እኔ የማያደርገውን ነገር አይደለም አድርግ እያልኳት ያለሁት ሌላው ድራማ ነው ነገ ይታረቃሉ እነሱ ነገ ታፍራላቸው እኔ የሚያሳፍሬ ነገር እየሰሩ አይደለም እስካሁን ባለው ድረስ ሩታ ብትገባ እሳቱ መሃውም ያው የፈለገችውን መከተል የራሷ መብት ነው፣ ግን ኦዲንስ እንደ ድሮ እንደማይዋጋላት ማሰብ አለባት። የምር የምር የምር የምር ራሱ ከዛ በኋላ ብትመጣ ማንም እንደማያዳምጣት ነው ምነግራችሁ፣ ማንም ማለት ነው። ምክንያቱም አሁን ላይ ብዙ ተዋግተውላታል። ብዙ እህቶቿ ከጎኗ ቆመዋል። ብዙ ነገር ተፋልሰውላታል። ግዴታ እኮ ኖርባቸው አይደለም የሴትነት ኃይል የሴትነት አቅም አስገድዷቸው ነው እነዚህ ልጆች ማለት ነው ይህን እያደረጉ ያሉ። ስለዚህ ደግሞ ይህን ነገር ተረድታ ሩታ የራሷ ውሳኔ መወሰድ ማችል ሰው ከሆነች ይህ ሕዝብ ጮሆ ጮሆ ጮሆ ጮሆ ምን ያደርገ መጥሻ ላይ ይተዋታል ማለት ነው። ኦኬ በድራማ ሰበብ ሪል የሆነ ነገር እያሳየው የሰው ልጅ የማይማርበት ከሆነ በዛ ነገር መቀየር ካልፈለገ ምንድነው የሚሆነው? ሁሉም የሚደግፈው ሰው ወደኋላ ይተዋዋል ማለት ነው። በነገራችን ላይ ካያችሁት አሁን የአብርሃምና የሄርሜላ ቪዩ ሞቷል ሞቷል ሞቷል ሞቷል። ገና ቪዩ ብቻ አይደለም አካውንታችሁን ከባድ ችግር ውስጥ ሊገባ ይችላል። ምክንያቱም ዓለም ነው የሚያየው። የአብርሃም ቻናል ዓለም ነው የሚያየው፣ ዓለም ነው የሚያውቀው። ግን ዝናህን አልተጠቀምክበትም። አንዳንዴ ዝና በአግባቡና በቦታው ስንጠቀምበት ብቻ ነው ጥሩ ነገሩና ወይም ጥሩ ጤት ሊያመጣ የሚችለው። ያለ አግባብና ያለ ቦታው ከተጠቀምንበት ዝና ራሱ ይገለናል፣ ያስገድለናል፣ ያሳስረናል፣ ብዙ ዋጋ ያስከፍለናል። ይሄንም ማሰብ አለባችሁ። ስለዚህ ወደ ራሳችሁ እንድትመለሱ መልዕክቴ ነው ማስተላልፈው ወደ ራሳችሁ መመለስ ካልቻላችሁ ደግሞ ህይወታችሁን በራሳችሁ ሰዓት ፈጣሪ የሰጣችሁን ጸጋ እያጠፋችሁት ነው ማለት ነው። ስለዚህ ጥንቃቄ እንድትወስዱ ስል በትህትና አስተላልፋለሁ፣ መልእክቴን። ሄርሜላ ተብዬዋ እንግዲህ የድረስ ነው ጠበቃ ልትቆም የምችለው፣ ለአብርሃም ዝግጅቷን የጨረሰችው ምን ድረስ ነው የሚለውን ደግሞ ቀስ እያልን የምናየው ይሆናል። ላይክ እና ሼር ሰብስክራይብ እያደረጋችሁ፣ ሰብስክራይብ ስታደርጉ ደግሞ የዶር ምልክቷን እየጫ ጫናችሁ ቤተሰብ እንድትሆኑ፣ ሀሳብ አስታችሁን በኮሜንት እንድታስቀምጡ በአክሎት እና በትህትና እየገለጽኩ የዛሬ ቪዲዮ ይናበቃለው። በአዲስ ነገር ማታ እስክንገናኝ ወዳችኋለሁ። መልካም ጊዜ። ቻው ቻው። ጓደኛን የምታውቁት አንዴ አንድ ለደስታችሁ አንድ ለሐዘናችሁ ጊዜ ነው። ለደስታችሁ ጊዜ እንኳን ደስታልሽ እሰይ፣ እንኳን ሆነልሽ የማይል ጓደኛ ምን ያደርግልኛል? ለሐዘን ጊዜ ራሴን አወጣለሁ ከዚህ ችግር፣ ከእሷ ጋር አብሬ አልወቀጥም፣ ከእሷ ጋር አብሬ ችግር አላሳልፍም የሚል ጓደኛ፣ ከችግር የማያወጣኝ ጓደኛ ምን ያደርግልኛል? ክፉ ደጉን አብረን አሳልፈን፣ በችግር ጊዜ ጥሎኝ የሚሄድ ጓደኛ ምን ያደርግልኛል? በሐዘኔም በደስታዬም ከጎኔ የማላገኘው ከሆነ በደስታዬ ጊዜ ቅናት የሚያንቀጠቅጠው ከሆነ በችግሬ ጊዜ ችግሬን አብሮኝ ማሳለፍ የማይፈልግ ከሆነ ሶ ፎርዋት ጓደኝነት፣ አብሮ ፌሽታ ለፌሽታ ለጨፈራ፣ ለመብላት፣ ለመጠጣት፣ አንድ አይነት ለመልበስ እና ቲክቶክ ላይ ለመጨፈር ሶሪ፣ ብቻዬን ሆናለሁ። ቤት ጊዜሽ ሲደርስ ሁሉ ነገር ያምርበታል። የአንቺ ቀን ሲመጣ አይደለም የተናገርሽ ያስብሽ ሁሉ ይሳካልሻል። የሚሰጥሽም ማንም የማይቀማሽን ስጦታ ነው። ብቻ ፈጣሪ ብሎ ቀንሽ እስኪደርስ ትንሽ ብቻ ታገሽ። የውሳኔ ሴቱኝ የምትወስን ሴት በተለይ የሚወድሽ ላይ ይጣልሽ ዓላማ ያለው ፈጣሪውን አግኝቶ የሚያገናኝሽ ወደ አምላኩ የሚያቀርብሽ እርሱን ምረጪ። የጊዜ ጉዳይ ነው። እስክትስተካከይ አስቀደም ያለብሽ ምርጫሽ መሆን ያለበት ለመለወጥ የሚተጋውን ባል የሚሆን ለትውልድ አባት መሆን የሚችለውን በተለይ እናቱን የሚያከብር እንዳይመጣሽ ከሴት ወዲህ የወጣ መሆኑን ያመነ በማይሆንና በማይመች ሁኔታ ውስጥ የሚወድሽ የሚያከብርሽ